ሄሎ ሄሎ እንደምን አላችሁ? ደስ የሚል ቀን። እናንተም ደስ የሚል ቀን ይንላችሁ። እግዚአብሔር ይመስገን። ዛሬ እስቲ ካየው ዞሮ ዞሮ እያልኩኝ ተነስቼ ነው የማወራችሁ። አሁን ህዝቡ እየነቃ ነው አይደለ? አዎ፣ በጣም ደስ ይላል። በካሜራ እየቀረጹ እያቀረቡት ነው፣ በጣም ደስ ይላል። አዎ፣ እንዲ ነው መንቃት። አለቀነት ያለ ያላችሁ ሰዎች ስራችሁን በአግባቡ ተወጡ። አዎ ጊዜው የቴክኖሎጂ ጊዜ ነው። ኦኬ፣ እስቲ ሊደርሽፕ ምን ማለት ነው? አዎ፣ ለእናንተ ምን እንደሆነ አላውቅም። ሊደርሽፕ ይኸውላችሁ፣ በማስተዋል በጥበብ በእውቀት የሚመራ ነው። አዎ፣ ሴልፍ ኤክስፔሪየንስ ያስፈልጋል። እና በንጽህና ሕዝቡን ለማገልገል ሞክሩ። አዎ አሁን ጥንቃቄ ያስፈልጋል። አዎ ሊደርሽፕ ማለት ምን ማለት እንደሆነ ማወቅ ተገቢ ነው። ሁለተኛ ከምክ- ከ- መዋጥ ከምትችሉት በላይ አታኝኩም። አዎ ጉዳት አለው። ስራም እንደዛው ነው። ስራም የሚሰራው እንደዛው ነው። ኦኬ ሁለተኛ አማራ አማራ አሁን በአንድነት በመከባበር ራሳችሁንም ማሳደግ መቻል አለባችሁ። ሁለተኛ ይቅርታ ይቅርታን ማወቅ ትልቅነት ነው። ይቅር ማለት ጥሩ ነው፣ እግዚአብሔርም የሚወደው ነው። ኦኬ አዎ ይሄን በማድረግ ጥሩ መንገድ ላይ መጓዝ እንችላለን አይሆፕ ይጠቅማቸዋል ይጥቀማቸዋል ብዬ ገምታለሁ ኦኬ ባይ